አባ ላይ መሰረታዊ የሚባሉ የነገ ኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል። የህዝቡም ስነ ልቦና የተወሰነ የቁጥቁጥ ስራ ሳይሆን መሰረታዊ መሰራት አለበት። አዎ መስራት አለብን። አገር ሊለውጥ የሚችለው የኛ አቅም ነው፣ የአገር ውስጥ አቅም ነው፣ እርዳታ አይደለም። ከተረዳንም እርሰ በርሳችን መረዳዳት እንችላለን። እርሰ በርስ የመረዳዳትን ባህል ማዳበር ውስጣቸውን ያለውን አቅም ማስተባበር አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት። እጦት እሳቤ እንጂ በእውነት ኢትዮጵያ መሬት ላይ እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገር ማበልጸግ የሚችል የሀብት እጦት ኖሯት አይደለም። እጦታችን ያለው አስተያይ ላይ ነው። ይህንን አታይ የመንግስት የፓርቲ ብቻ ሳይሆን የህዝብ እንዲሆን ህዝብ እንዲገዛ እና በዛም መሰረት ደግሞ እንዲሰራ የማድረግ ይሄ የአዲስ አበባ ጎዳናዎች ይህንን ይመሰክራሉ። ከሀገሪቱ ጂዲፒ ከአርባ እጅ በላይ ነው አስተዋጽኦ እያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ በብዙ እጥፍ ከስምንት እጥፍ በላይ እድገት አሳይቷል ማለት ነው፣ ከለውጡ በፊት ከነበረው አንጻር። በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደ መሆኗ መጠን ወደ 30 ቢሊየን አካባቢ ነበረ። 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊዮን ነው የነበረው። እዛ ላይ ደርሶ ነበረ። 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊየን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊየን በዚህ አመት መሰብሰብ እንደምንችል አቅደን እየሰራን ነው። እየተሳካምን ያለ ኮሪደር ልማት ከጀመር መጋቢት አመታችን ነው። በአንድ አመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቿ አሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የመያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ እድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። ሰፋፊ የእግረኛ መንገዶች ለእግረኛ ክብር፣ ፍትሐዊነት እኮ ነው፣ የፍትሐዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል በነጻነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። አንዱ የከተማችን ገጽታ መለወጥ ነው። የዲፕሎማቲክ ማዕከልነቷን የበለጠ እያጎላው ነው የምንለው። ሁለተኛ የመሰብሰቢያ ቦታዎች፣ የተለያዩ ፕሮግራም ማድረጊያ ቦታዎች በስፋት እየተገነቡ መሆናቸውን፣ አንዱ የአድዋ መታሰቢያ ነው። በተጨማሪም አዲስ ኢንተርናሽናል ኮንቬንሽን አሁን በቅርብ የመረቅ ነው። ብዙ ኢንተርናሽናል ኮንቬንሽኖችን ኤግዚቢሽኖችን ለማካሄድ ከየትኛውም አካባቢ ካሉ ኮንቬንሽኖች ጋራ ተወዳዳሪ መሆኑ የተመሰከረለት ነው ማለት ነው ሌላው የቱሪስት መዳረሻዎች ናቸው የቱሪስት መዳረሻዎች በየቦታው ተፈጥረዋል ወደ 300 ሺህ ተማሪዎች የሚሆኑትን በመመገብ ተጀመረ ዛሬ እንኳን ወደ ሚሊየን ተጠግቷል ከ820 ሺህ በላይ ተማሪዎችን በቀን ሁለት ጊዜ እንመግባለን ይሄ ምን ለውጥ አመጣ ካል የአዲስ አበባ እናቶች እርፍ ብለዋል እነሱ በሚናገሩት ቋንቋ ነው እየተናገርኩ ያለው አረፈን ነው የሚሉት ሁለተኛ ልጆች እኩልነት ተሰማቸው ተመሳሳይ ዩኒፎርም መገባበቻ አይደለም እኮ ተመሳሳይ ዩኒፎርም እንዲኖራቸው የትምህርት ቁሳቁስ ደብተር እስክሪብቶ መጽሐፋቸውን በትምህርት ቤት ማግኘት እንዲችሉ የሚያደርግ እርምጃ ነው የተወሰደው የከተማው ግብር በፍትሃዊነት ወደ ህዝቡ ደረሰ የምንልበት አንዱ ይሄ ነው ማለት